ሰላም በዚህ ቪዲዮ ኤክስቴሪቶሪያል የተባለውን ናሪ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። በጀርመን በምትገኘው ፍራንክፈርት ከተማ ሳራ ከትንሽ ልጆች ጋር የመጫወቻ ስፍራ ውስጥ ሳለች ሄሊኮፕተር በሰማይ ሲንቀሳቀስ ትሰማና በድንገት በአፍጋኒስታን ውስጥ በነበረችበት ወታደራዊ ኦፕሬሽን ጊዜ ያጋጠማትን ክስተት ማስታወስ ትጀምራለች። በዚያን ጊዜ ከጓደኞቹ ጋር ሲጨቃጨቅ የነበረ አንድ ሰው ሲገጫትም እየገፋችሁ እናያታለን። ይህም ወደ ጭቅጭቅ ያመራል እና እሱም በቀላሉ መጣል ችላም ፊቱን ትመታዋለች። ልጇን አይታም የምታደርገውን በፍጥነት ተገንዘባ፣ ሰውየውን ትተ ይቅርታ ስትጠይቀው እናያታለን። ከጥቂት ዓመታት በኋላ ሳራ ከልጇ ጋር ለሥራ ቀጠሮ ስትሄድ ስልኳ ላይ ኖቲፊኬሽን ይደርሳታል። ስትሰማው ላኪው ራሱን እንደ ምርመራ ጋዜጠኛ ያስተዋውቃል እና አፍጋኒስታኑ ስለተፈጠረው ነገር አዲስ መረጃ ስላለውም እንደደወለላት ይነግራታል። እየተናገረ ስላለው ነገር የቪዲዮ ማስረጃም በኢሜይል እንደላከላትና አይታ እንደጨረሰች አስተያየቷን ለመስማት እንደሚጠብቅ ይነግራታል። ሳራ ቪዲዮ ማየት ትጀምራለች። ነገር ግን ምንም አልገባትም። ከዚያም ዙሪያዋን ስትመለከት ልጇ አጠገቧ እንደሌለ ታስተውላለች። ትደነግጥና እሱ መፈለግ ስትጀምርም እንደ ዕድል ሆኖ ጆሽ በአንድ ጥግ ላይ ዝም ብሎ ቆሟል። በፍጥነት ወደ እሱ ሄዳ እንዳታጣው ሁልጊዜ ጊዜ ከጎኗ እንዲሆንም ተነግሯለች። ከጥቂት ደቂቃዎች በኋላ የአሜሪካ ቆንስላ አንጻም ይደርሳሉ። ሳራ አሜሪካ ውስጥ በሚገኝ የጸጥታ ድርጅቱ ስራ እንዳገኘችና ስራውን ለመጀመር እንዲሁም ልጇን በአፍጋኒስታን ውስጥ በወታደራዊ ኦፕሬሽን ወቅት የተገደለው የአሜሪካዊ አባቱ ቤተሰብ ጋር ለማቀራረብ ወደ አገሪቱ መጓዝ እንደምትፈልግም ፊልሙ ያሳውቀናል። ሳራ ከደረሰባት አዘን ገና አላገገመችም። ነገር ግን ለማሳለፍ የተቻላትን ሁሉ ታደርጋለች። ሰነዶቹንም ሞልተው በረራቸውን ሲጠብቁ ጆሽ መጫወዙን ይቀጥላል። እና ሳራ የበረራ ቁጥራቸው እስኪጠራ ድረስም አዳራሽ ውስጥ እየጠበቀች እሱን ወደ ሕፃናት ክፍል ወስዳ ለአፍታ እንዲጫወት ታደርጋለች። በመጨረሻም የበረራ ቁጥራቸው ሲጠራ ሳራ ልጇን ለማምጣት በፍጥነት ወደ መጫወቻ ስፍራ ትመለሳለች። ነገር ግን ስትደርስ ጆሽን አታገኘውም። ስሙን እየጠራች ዙሪያውን ማየትም ትጀምራለች። ግን አሁንም ምንም ነገር የለም። ሳራ በጭንቀት እራሷን ማጣት ትጀምራለች እና ክስተቱን ለጸጥታ ቡድኑ ሪፖርት እያደረገች እናያታለን። ልጇ ከቢሮዎቹ አንዱ ውስጥ ሊሆን እንደሚችል እና እነሱም እንዲያዩላት ስትጠይቃቸውም እናያታለን። የጸጥታ ቡድኑ ክፍሎቹን ለመፈተሽ ፍቃድ የለውም። ስለዚህ ወደ ክልላዊ ደህንነት ኃላፊ ወደ ሚስተር ኪንክም ይወስዷታል። ልጇን እንድትፈልግ ቢሮዎቹንም ይከፍትላታል። ነገር ግን ብዙ ክፍሎችን ከፈተሸች በኋላም ልታገኙ አልቻለችም። እሷ ተስፋ በመቁረጥም ማልቀስ ትጀምራለች እና ላፍታ ብቻውን ትተው ስለነበርም ራሷን እየወቀሰች እናያታለን። ሚስተር ኪንግ እሷን ለማረጋጋትም ስለ ራሱ ትንሽ ሴት ልጅ ታሪክ ያካፍላታል እና ልጇን ለማግኘት እንደሚረዷትም ቃል ይገባላታል። ሙሉ የጸጥታ ቡድን በህንፃው ውስጥም በየማዕዘኑ ሕፃኑን ለመፈለግ ይላካል፣ ግን አሁንም ምንም የለም። ሳራ ቦርሳ የያዙ ወንድና ሴት እንዳየች ታስታውሳለች እና ከጠፋው ልጇ ጋርም ግንኙነት ሊኖራቸው እንደሚችል ጥርጣሪ ያላት ኪንግን ከኋላዋ ያለውን በር እንዲከፍትም ትለምነዋለች። ነገር ግን ከፍተኛ ጥበቃ የሚደረግበት ቦታ ነው በማለትም እምቢ ይላል። እሱም ወደ ቢሮ ይወስዳታል። እዚያም የስራ ማመልከቻዋንም ተመልክቶ ወታደር እንደነበረች አውቆ ለአገልግሎቷ ያመሰግናታል። ከጸጥታ ሰራተኞች አንዱ የሆነው ዶኖቫን ሳራ ዛሬ ጠዋት ብቻዋን ወደ ህንፃው እንደመጣችም ይናገራል። ሳራ ይህ ውሸት መሆኑን አጥብቃ ትናገራለች እና ከልጇ ጋር እንደመጣች እርግጠኛ ነች። ዶኖቫን በዕለቱ የተመዘገቡ ሰዎችን ዝርዝር ይሰጣታል እና ስሟ ብቻ ነው ያለው። ሳራ ግን ዝርዝሩ ትክክል መሆኑን አታምንም እና ልጇ አዳራሽ ውስጥ እየተጫወተ እንደነበርና እንደውም ከጸጥታ መኮንኑ ጋር እንደተገናኘ ጠቁማለች። ነገር ግን እሱ ይክዳል። የክትትል ካሜራው ልጁ እዚያ እንደነበር የሚያሳይ ቪዲዮ እንደሚቀርጽም ትከራከራለች። ግን ዶኖቫን እንደተመለከተውና እሷ ብቻ ወደ ቆንስላው ህንፃው ስትገባ እንደነበርም ይናገራል። ከዚያም የጠፋውን ልጅ ሪፖርት ለማድረግም የጀርመን ፖሊስ ጋር እንድትደውል ትገደዳለች። እነሱም ጉዳዩን አስቀድመው እንደሰሙ ይነግሯታል። ይሁን እንጂ የጀርመን ፖሊስ ወደ ቆንስላው ለመግባት ስልጣን የለውም እና ለአሁንም እሷ ከህንፃው መውጣት አለባት። ሳራ ግን እምቢ ትላለች እና አንዴ ከወጣች በኋላ ተመልሳ እንድትገባ እንደማይፈቀድላትና ልጇን ማግኘት እንደማትችልም ታውቃለች። በውይይቱ ውስጥ ምንም መፍትሄ እንደሌለ ስትመለከት ሳራ ጥሪውን ታቋርጥና ከቢሮ ለመውጣትም ትሞክራለች። ነገር ግን ኪንክ እሷን ማስቆምም ይችላል። ተቀምጣም የጀርመን ፖሊስ ከቆንስላው እስኪወስዳት እንድጠብቅ ከተገደደች በኋላ ሳራ ከዶኖቫን ጋር ትቀራለች። ነገር ግን እሱ ጥሪ ስለደረሰውም በፍጥነት ወደ ውጭ እየሄደ እናየዋለን። ይህን ድልም በመጠቀም ሳራ ቁልፉን ታነሳና ለማምለጥ በሩን ስትከፍትም እናያታለን። በህንፃው ደህንነት እንዳትያዝም በመስኮት በኩል ትወጣና ወደ ሌላኛው ወገን ለመዝለል ትሞክራለች። ነገር ግን መሬት ላይ ወድቃ በአየር መናፈሻ በኩል ስትገባም እናያታለን። በሌላ ኮሪደር በኩልም ወደ ህንፃው ገብታ የእንግዳ ማረፊያ ክፍል ትገባለች። እዚያም እንደ ፖለቲካ ስደተኛ ሆና ከተያዘችው የራሽያ ሴት ከሆነችው አሪና ጋርም ይገናኛሉ። ሳራ በህንፃው ውስጥ አትያዝ መዞር እንደምትችል ስትመለከትም፣ አሪና ከህንፃው እንድትወጣ ከረዳቻት በምላሹ እሷም ልጇ እንድታገኝ ለመርዳት ሀሳብ ታቀርባለች። ሳራ በህንፃ ውስጥ እየተንቀሳቀሰች መሆኗ የቆንስላው ጀነራል የሆነችውን የዲቦራን ትኩረትም ያገኛል። ፋይሏን ከተመለከተች በኋላ ጀነራሏ ወዲያውኑ እንድትያዝ ትፈልጋለች፣ ነገር ግን ኪንክ አስፈላጊ እንዳልሆነ ይከራከራል። እሷም ማሰር እንደ ወታደር የነበራትን መልካም ስም በእጅጉ እንደሚጎዳም ይገልጻል እና ራሱ ጉዳዩን ለመጨረስም አጥብቆ ይጠይቃል። ሳራ አንድን ሰው ከህንፃ ውስጥ ለማዘዋወር ብቸኛው መንገድ በህንፃ ውስጥ ባለው መጋዘን በኩል እንደሆነ ትገምታለች። እና ብቸኛ ተጠርጣሪዎቿ ቀደም ብለው ቦርሳ ይዘው የነበሩት ሁለት ሰዎች ናቸው። አንድ ጠባቂም በማስወገድና የቁልፍ ካርዱን በመውሰድም በህንፃ ውስጥ በቀላሉ እንዲንቀሳቀሱ ማድረግ ትችላለች። አሁን ወደ ተገለለ ክፍል መግባት ችለዋል እና ሳራ አንደኛው ማከማቻ ክፍል ቀደም ብለው ያየቻቸው ሰዎች ሲለዋወጡ ከነበረው ቦርሳ ጋር ተመሳሳይ የሆነ ምልክት እንዳለው ስታስታውስ እናያታለን። ቁልፉን ትሰብርና ቦርሳውን ስትከፍትም አንዳንድ እጾችን ታገኛለች። እና እነሱ እፅ አዘዋዋሪዎች ብቻ መሆናቸውንም ትገምታለች። ሁለቱ ቦርሳውን ይዘው ወደ እንግዳ ማረፊያ ክፍልም ይመለሳሉ እና ሳራ ምናልባት ልጇ በልውውጥ ወቅት አንድ ነገር አይቶ ይሆናል ለዚህም ነው እሱን የወሰዱት ብላ ታስባለች አሁን በዚህ ንድፈ ሐሳብ የታጠቀችው ሳራ ባለሥልጣናቱን አግኝታ እጾቹን አሳልፋ መስጠት እየፈለገች ነው ነገር ግን አሪና በሐሳቡ አትስማማም ይህን ካደረገች ልጇን ለማግኘት ከህንፃው መውጣት እንደማችልም ታስጠነቅቃታለች ሁለቱም ሴቶች ከባድ ጭቅጭቅ ውስጥ የሚገባሉ። ከዚያም በበሩ ላይ የኳኳታ ድምፅ ያቋርጣቸዋል። አሪና ለማጣራት ስትሄድም ሁለት የራሽያ ነፍሰ ገዳዮች በሩን ሰብረው እሷን ለማጥቃትም ይገባሉ። እንደ ዕድል ሆኖ ሳራ ጥግ ላይ ስለነበረች አንዱ መዋጋት ጀምራ እናያታለን። በሚያሳዝን ሁኔታ ፊቷ ላይ ተመታለች እና ለአፍታ ያህልም ግራ መጋባቱ ስትገባ እናያታለን በፍጥነት ተመልሳ ትነሳና የውጊያ ችሎታዋንም በመጠቀም የመጀመሪያውን ሰው ስዘርረው እንመለከታታለን። አሬና የራሷን የነበልባል ማስወንጨፊያ መፍጠር ትችልና ይህም ሌላኛውን ሰው እንዲያቃጥለው ያደርጋል። ሳራ እድሉን በመጠቀም እሱንም እንድዘርሮ ያስችላታል። አሪናን ለመከታተል እየሞከረች ሳለ ዶኖቫን ይጠጋትና ማደንዘዣ ወግቷት ንቃተ ሕሊናዋን እንድታጣ ያደርጋታል። ሳራ ስትነቃ ራሷን ካልጋ ላይ ታስራት አገኝና ከአሬና ጋር የተገናኘችውን ጨምሮ ሁሉንም ነገር ለዲቦራ ማስረዳት ትጀምራለች ዲቦራ ለእሷ እንደሚያስቡላት በመናገር ምላሽ በመስጠት እናቷ ቀደም ብላ ደውላ ሳራ ቅዠትን የሚያስከትል የጤና እክል እንዳለባት እንደዘገበችም ጠቅሳለች ሳራ ከልጇ ጋር እንደነበረች የተናገረችውእና እና ከአሪና ጋር የተገናኘችው ነገር ሁሉ ያልተፈጠረ ነገር ነው ሳራ ይህንን አታምንም እና የምትናገረው እውነት መሆኑን ለማረጋገጥ ቢያንስ የካሜራ ቀረጻዎችን ለማየት ስትጠይቃትም እናያታለን ኪንኬ ካሜራ ቀረጻውን ያሳያታል እና እሷ ብቻዋን በህንፃ ውስጥ ስትመላለስ እንደነበር እና የደህንነት ጠባቂውን ስትመጣም ያሳያል። ዲቦራ ምናልባት እየቃዠች ሊሆን እንደሚችል ጠቁማለች፣ እና የጀርመን ፖሊስም ጠዋት እንደሚመጣና ሁሉም ነገር እንደሚፈታ ትነግራታለች። እንደገናም ራሷን ስታ ለሁለተኛ ጊዜ ስትነቃ አሪና ሰራተኛ መስላ ራሷን ነፃ ለማውጣት እየሞከረች ነው። ሳራ አሁን ስሜቷን እየጠረጠረች፣ አሪና እውነተኛ ሰው መሆኗንም እየጠየቀቻት እናያለን። እውነት መሆኗን ለማረጋገጥም አሪና ስላለፈ ህይወቷ መናገር ትጀምራለች። ቤላሩስ ውስጥ በአንድ ወቅት እጅግ ሀብታም የሆኑ ቤተሰብ ነበሯት። አባቷ በገንዘብ ማጭበርበር ውስጥ የሚሳተፍና የመንግስት ባለስልጣን የነበር የታወቀ ወንጀለኛ ነበር። በመሃል ፓርቲ ሲቀይርም የቀድሞ ቡድኑንም ያስቆጣዋል እና እነሱም ይገሉታል። በሲይኤ እርዳታ ወደ ሚኒስክ የአሜሪካ ኤምባሲ ባትደርስ ኖሮ እሷም ትገደል ነበር እና እሷ ስትደብቀው የነበረው ፍላሽም ሁሉንም መረጃዎችም ይዟል እና የራሽያ ወኪሎች ፍላሹን ይፈልጉታል አሁን ለወሬያ ትዛም ተቀምጣለች እና በቅርቡ ዶኖቫን ፓስፖርቶቿን ሊጠይቃ ሲመጣ ያኔ ነው አንድ ነገር ትክክል እንዳልሆነ የሚያወቀችው ሳራ አሁንም በካሜራው ቀረጻው ላይ ያለውን ማስረጃ ካየች በኋላ አሬና እውነተኛ ሰው መሆኗን አላመነችም ስለዚህ አሪና ለማረጋገጥ ራሷን ለመጉዳት መሞከር ነበረባት። ሳራ ታስቆማትና በክትትል ካሜራዎቹ እንዳይታዩ በመስኮት በኩል ክፍሉን ለቀውም ይሄዳሉ። በብዙ ሰዎች መካከልም ማለፍ ችለዋል እና ማንም ሳያያቸው የጉባኤ አዳራሽ ውስጥ ይደርሳሉ። አሪና የቦርሳው ባለቤት ሊወስዶ እንደሚመጣ ተስፋ በማድረግ ወደ ቆንስላው መልእክት መላክ ትችላለች። ከጥቂት ጊዜ በኋላ ከጁመር እንዲገናኙ የሚጠይቅ መልእክትም ይደርሳቸዋል። እነሱም በካፍቴሪያ ውስጥ ለመገናኘት ይወስናሉ። ከአደንዛዥ ባለቤቱ ጋር ሲገናኙ እቃውን አንዴ ካገኘ በኋላ ልጇን እንድታይ እንደሚወስዳትም ቃል ይገባል። በዚያ ጊዜ ሳራ አንድ ነገር ልክ እንዳልሆነ ታስተውላለች እና እየዋሸ እንደሆንና ልጆ የት እንዳለ እንደማያውቅም ትገምታለች ስለዚህ ቆንስላው የአይቲ ሰራተኛ እንደመሆኑ መጠን ከፍተኛ የደህንነት ፍቃድ ስላለውም ልጇን እንድታገኘ ዲረዳትም ትጠይቀዋለች። ቦርሳውን መልሶ ለማግኘት ከፈለገ ህንፃ ውስጥ መግባት የሚያስችላት ቁልፍ ያስፈልጋታል እሱም ከ20 ደቂቃ በኋላ በወንዶች መታጠቢያ ውስጥ እንድትገናኘውም ይነግራታል። በዚያን ጊዜ ሳራ ኪንክን ከሴት ልጁ ጋር በካፍቴሪያው በሌላኛው ወገን ትመለከተዋለች። ነገር ግን ትኩረቱ ብዙም ሳይቆይ ወደ ክትትል ክፍል ይሳባል፣ ምክንያቱም የካሜራ ምልክቶቹ ጠፍተዋል። የልጁን የእጅ ሬዲዮም እዚያው እንደተወ ሳያስተውልም በፍጥነት ይወጣል። በወንዶች መታጠቢያ ቤት ውስጥም የአይቲ ሰውየው ሳራን በሰርቨራቸው ውስጥ ቫይረስ ማሰማራት እንደቻለ ይነግራታል። ስለዚህ ካሜራዎቹ እንደገና ከመጀመራቸው በፊት የፈለጉትን ለማድረግ አንድ ሰዓት አላቸው። የፎክ ካርታውንና የቁልፍ ካርዱንም ይሰጣታል። እነሱም በምላሹ ቦርሳውን ይሰጡታል። እሱም ሳራ የቁልፍ ካርዱን እንዴት እንዳገኘች ለበላይ አለቆቹ ማስረዳት ስላለበት እሷ እንዳጠቃችሁ ለማስመሰልም ደጋግማ ትመታዋለች። ዶኖቫንጆሽን ለማግኘት ሊጠቀሙበት ከሚችሉ ቅርብ ሰው ስለሆነ ሁለቱ ወደ ቢሮ ይሄዳሉ እና ኮምፒውተሩን መፈተሽም ይጀምራሉ። ሳራ ወደ ቆንስላ ህንፃ እንዴት እንደደረሰች ሁሉንም ዝርዝሮች የያዙ ተከታታይ ፋይሎችን ሲያገኙም ይደነግጣሉ። ሁሉም ነገር ከመጀመሪያው ጀምሮ የታቀደ እንደነበርም ይታወቃል። ቆንስላ ሰራተኞች ከፍተኛ ባለስልጣናት ላይም የጀርባ ምርምር ለማድረግም ይወስናሉ። እዚያም ኪንክ በአፍጋኒስታን የተዋጋና በፓኪስታን ኢስላማባድ የክልል ስፔሻሊስት የነበረ ወታደራዊ መኮንን እንደነበርም ያውቃሉ። ይህ ማለት ከመጀመሪያው ስልኳ ላይ የደረሳ ቪዲዮ አንድ ነገር ሊነግራት እየሞከረ ነበር ማለት ነው። ሳራ የበለጠ ግልጽ ምላሽ ለማግኘትም ቪዲዮን የላክላት ጋዜጠኛ ጋር ለመደወል ተወስናለች። ጋዜጠኛው ኪንክ ሙሳኛ ስፔሻሊስት እንደነበር ይነግራታል እና ወንጀሎቹን ለመያዝ በሞከሩ ቁጥርም ነጻ ይወጣል። አሁን አዲሱ ምንጭ ኪንክ የአፍጋኒስታን ጥቃት ተጠያቂ እንደሆነ ይናገራል። ይህም የባሏን ጨምሮ ስምንት ወታደሮችን ህይወት የቀጠፈው ጥቃት ነበር። ነጋገሩም ዶኖቫን አስቀድሞ ወደ ቢሮ እየሄደ መሆኑን አላስተዋሉም። ከዚያም ኪንክ ከአሸባሪ ጋር አብሮ በነበረበት ቅጽበትም ግልጽ የሆነ ምስል በፍጥነትም ያወርዳሉ። ሳራ ከቢሮ ለማምለጥም ዶኖቫንን ለማጥቃት ትሮጣለች። ዶኖቫንም ያሳድዳቸዋል። ነገር ግን ወደ ቆንስላ ህንፃ ጣሪያ በሚወስደው መክፈቻ በኩልም መውጣት ይችላሉ። አሪና የኢስላማባድ ክስተት ማሳያ የሆነውን ግልጽ ምስልም ታወጣለች። እና ሳራ በአፍጋኒስታን ውጊያ ወቅትም ከኪንክ ጋር የነበረውን ሰው እንዳየች ታስታውሳለች። ነገር ግን እሱ እንደ ሞቴ ይታሰብ ነበር። ሳራ ኢሜሎቹ እንደደረሷት የሚያሳውቅ ዜናም ለኪንክ ይደርሰዋል። እና በመጋዘኑ ውስጥ እሷን ለመያዝም ይወጣል። ሳራ የታጠቁትን ወታደሮች ስታደናግርም አሪና የጭነት መኪናው ጀርባ ላይ በመደበቅም ከቆንስላው መውጣት እንደምትችል ትነግራታለች። ሳራ መኪናውን ለመጥለፍ ወደ ቫኑ እየሮጠች ነው። አሪናም ወደ መኪናው እንድትደርስ ዕድል ትሰጣታለች። በሚያሳዝን ሁኔታ የተኩስ ርምታ ይከፈትባቸውና ቫኑ እንዲጋጭም ያደርጋል። ስለዚህ አሁን በአየር ማናፈሻ ስርዓቶች ውስጥ መሮጥ ነበረባት። አንዳንድ የደህንነት ጠባቂዎችንም ከተዋጋች በኋላ ትንፋሽ ለመውሰድ እየሞከረች እናያታለን። ነገር ግን ኪንክ ያጠቃታል። ወደ መዋኛ ገንዳ ውስጥም ከመውደቃቸው በፊት ብዙ ጊዜም ደጋግሞ ይመታታል። እሷን ሊያሰምጣትም እየሞከረ ነው። ነገር ግን ሳራ ከእጁ ማምለጥም ትችላለች እና ኪንክም ያሳድዳታል። ሽጉጡን አግኝታ በእሱ ላይ ትጠቁምና ልጇ የት እንዳለ እንዲነግራትም ትጠይቃለች። ኪንክ ልጇ እሱ ጋር እንዳለና አሁን ደና መሆኑንም ይናዘዛል። ሳራ ከዚያም ለምን እንደጠለፈው ትጠይቀዋለች እና በኢስላማ ባር ከአሸባሪ ጋር ስላለው ሴራ እንደምታውቅም ትገልጻለች። ልጇን ለማግኘት ባላት ጉጉትም ሳራ በሽጉጥ ትመታውና እሱን ለመፈለግ ትሄዳለች። ሰርቨሩ እንደገና ከመጀመሩ በፊትም አራት ደቂቃዎች ብቻ ቀርተውታል። እሷም የበሰበሰውን ልብሷን ትቀይራለች። በአንዱ ፎቅ ላይ የሚፈነዳ ጊዜያዊ ፈንጅም ስትፈጥር እናያታለን። ይህ ፍንዳታም ዲቦራ ጋር ይደርሳል እና ኪንክ ወታደራዊ ፕሮቶኮሉን እንዲከተልም ታዘዋለች። ኪንክ ሰዎቹን ሳራን እንዲያገኙና እንዳያቱም ያለምንም ማመንታት እንዲጠቁሱባት ይልካቸዋል። በህንፃ ውስጥ ያሉ ሁሉም ሲቪሎች ወዲያውኑም ይወጣሉ እና ሳራ የኪንክን ሴት ልጅም ማይሌን ታገኛታለች። አባቷ እሷን እንድጠብቃት እንደ ላካት እንድታምንም ለማድረግ የተውትን የእጅ ሬዲዮም እያሳየቻት እናያለን። ሳራ አይሌም ወደ አንድ ክፍል ተወስዳትና ለኪንክ ስፍራቸውን ለማሳወቅ ስትደውልም እናያታለን። ኪንክ ወደ ክፍሉን በፍጥነት ይደርሳል። እዚያም ሳራ ሴት ልጁን እንዲወስድ ትነግረዋለች እና አሁን መለዋወጥም አለባቸው እና በመጨረሻም ወንጀሎቹንም መናዘዝ አለበት። ክፍሉ በተጠናከረ ብረትም የተሰራ ነው ይህም ማለት ከውስጥ ብቻ ሊከፈት ይችላል ማለት ነው። እና ክፍሉም ማፈንዳትም ሴት ልጁን የመጉዳት አደጋም አለው። በሩን መብሳትም አማራጭ አይሆንም፣ ምክንያቱም ከመጨረሳቸው በፊት ኦክስጅን ያልቅባቸዋል። ሴት ልጁን በህይወት ማየት ከፈለገ የሣራን ልጅን ማሳየት አለበት። ዲቦራ ኪንክ ከእነሱ ምን እየደበቀ እንዳለ ምንም እንደማታውቅ በመናገር ትንሿን ልጅ እንድትለቅም ከእሷ ጋር ለመደራደር ትሞክራለች ነገር ግን ሳራ እምቢተኛ ሆና እናያታለን። ከኪንክ ጋር በመነጋገርም ልጇን እንዲያመጣላት እየለመነችው ነው፣ ግን እሱ ግትር መሆኑንም ያሳያል። ትንሽ ልጅም ማገት መቋቋምም ስለማትችል ሳራ ኪንክ ለውይይት ወደ ክፍሉ እንዲቀላቀላት በሚል ቅድመ ሁኔታ ልጅቱን ነፃ ለማድረግም ትወስናለች። ከተለዋወጡ በኋላ ሳራ ኪንክን እሱ ሚስጥሩን እንዲጠብቅ ህይወቷን ብታጣም እንደማያሳስባት እየነገረችው የምትፈልገው ብቸኛ ነገር ልጇን እንዲለቅና ወደ እናቷ እንዲወስደው ብቻ እንደሆነ ትነግሯለች። ኪንክ በምትኩ ኢንተርኮሙን ያጠፋል። በዚህም ውጭ ያሉ ሰዎች አይሰሟቸውም ማለት ነው። ታራዚ ድረስ መድረስ እንደሌለባትም ይነግራታል። እንዲሁም አሜሪካ ውስጥ ስራ እንድታገኝ ያደረጓት እነሱ እንደሆኑና ወደ ቆንስላው እንድትመጣ ያደረጉት እነሱ እንደሆኑም ይናገራል። ሁሉም ነገር በእቅዳቸው መሰረት እየሄደ ነበር። ነገር ግን እሷንና አሪናን በእንግዳ ማረፊያ ክፍል ውስጥም ሊገሏቸው የነበሩትን ሁለቱን ነፍሰ ገዳዮች ታስወግዳለች ብለው ባለመጠበቃቸው ዝቅ አድርገው ተመልክተዋት ነበር እብድ እንድትመስልም ልጇን ጠልፎ ካሜራው ላይ ያለውን ቀረጻ መሰረዝ ነበረበት። ለፖለቲካ ስደተኛዋ ሞትም ፍጹም የጥፋተኝነት ሰበብ ነበር። ሳራ በአፍጋኒስታን ውስጥ ለተፈጠረው ክስተትም ብቸኛ ምስክር እንደመሆኗም በቀላሉ ሊገላት ይችል ነበር። እሱም የአሬና ግድያ ጀርባ ያለችው እሷ እንደሆነች ለማስመሰልና ንጹሕ ሴት እንዳልሆነች ለማስመሰል ነው እዚህ ይፈለጋት። ከዚያም ሆዷ ላይ ይተኩስባትና ይመታታል። ከዚያም ራሱንም በሽጉጥ ይመታል እና ሽጉጡንም በእጇ ላይ ያደርገዋል። ሽጉጡን ይዛ ያለች ከክፍሉ በፍጥነት እየወጣም እናየዋለን። ብዙ ደም በማጣትም በአፍጋኒስታን ከባሏ ጋር በነበረችበት ጊዜ ትዝቷ ይመለሳል። ህይወቷንም በአይነ ህሊናዋ ታያለች። ኦፕሬሽኑ በእቅዱ መሰረት እየሄደ ነበር። ነገር ግን አደጋ ላይ ወድቀው ከእሷ በስተቀር ሁሉም በዚያ ጊዜ ህይወታቸውን አጥተዋል። በእውነቱ እሷ ተስፋ አልቆረጠችም እና በሩ ከመፍረሱ በፊትም ወደ በሩ መድረስም ትችላለች። እሷ ከኪንግ ጋር ያደረገችውን ውይይት ሁሉ ስትቀዳ እንደነበረችም ይታወቃል። እና ሁሉም ሰው ሊሰማው በሚችልበት ኢንተርኮም በኩልም የቀዳችውን ሁሉ ታጫውተዋለች። በዚህም ዶኖቫን እየሸሸ እንመለከተዋለን። ኪንግ ደግሞ በጠባቂዎቹ ተይዞ ይታሰራል። ጆሽን ለማዳንም ሙሉ ቡድንም ይላካል። እና ሳራ በመጨረሻ ከልጇ ጋር መገናኘት ትችላለች። ፊልሙም እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ